አዲሱ የአዲሱ ስደተኛ የፍቅር ማስታወሻ ትላለች። ባኖፍ ላይ ቁጭ ብዬ ትሬኑን ጥበቃ አንዲት አበሻየው ሱሪያን አጥብቃ አዲስ ስለነበር ገና እጅ ሰጥቼ ሰውም ስላላወቅ በቁጥር አብዝቼ ልተዋወቃት ሄድኩ። ስልኳን ለመቀበል ስልኬንም ሰጥቼ ከኪሴ አውጥቼ እጄን እያሻሸው ጠጋጠጋ ስላት አፊን እያሟሸው ተገለማመጠች። በአንዴ የተቆጠታ ንብ እንደነደፈው ተነፋብኝ ፊቷል ሰላም ታውን ማዲያ ከታተልኩና አይ ቆንጆ ታዲያስ ሰላም ስላት ገና ውይ አበሻና እንዴ ይቅርታ ልብኝ እንዳይከፋ ሆዴ ፈርቼ ነው ሶሪ የሸሸውኩ አልጄሪያ ቱሪዝ መስሎኝ ሞሮኮ ስልክ የሚቀይሩት በዚህ ጋር ገና ሁለት ሩ ነው በአቦ ከወጣ ይህን ቢወስዱብኝ ከቤትም አልወጣም ብላ የአረቦቹን ታሪክ አስረዳችኝ። ኪወስድ አስደግፋ ኮኮኬ እያጠጣችኝ በእጇ ስልክ አላየው አንገቷ ላይ ብቻ መጫኛ የሚመስል የቦርሳ ማንገቻ የተተለተለ እስካርፓይሉት ቃጫ ዶቃ ጌጣጌጦ ሙዚቃ ማድመጫ ዲሽ የሚያካክሉ የጆሮ ጉትቻ ከቀበቶ የሰፋ ቁልፎች ማከማቻ የብር ሳጥን ሳይሆን የቤት በር መክፈቻ ቱባ ከብር የፈጀ የእምነቷ ማህተም የእንጨት መስቀል ያለው ባለቡኒ ቀለም ከንፈር ላይ ፍንጫ ላይ ሎቲ ተንጠልጥሎ ከምላሳም አልፎ ቅንድቧ ላይ ይውሎ የኦሎምፒክ አርማ ፊቷ ላይ ተስሎ ስፓርታኮስ ራሱ ሲቀናባት እጆቿን ጣቶቿን አልብሳ ብረት ተብረቅርቋለች፣ ተቆንጅተዋለች። ብቻ ቤቷ ያፈራውን ያላትን አድርጋለች። ብቻ ምን አለፋ መንግስት ያደራጀው አዲሱ መስላለች። ዙሪክ ነው ምትኖረው? ጠየቀች ቆንጅዬ። ሳንጋለን ነኛ አልኳት የኔን አስከትዬ እኔ እንኳን ጄኔቭ ነኛ ላይ ተረጋግታ የአቦነመንቱን ሳምሰንጓን አውጥታ፣ ቆይተሻላች? ቀጠልኩኝ ጨዋታ። አምስት ዓመቶ ነኝ አንተ ሲኔ ጌታ እኔም እንደዛው ነኝ ያልኳት በፈገግታ አንድ አመት ሊሞላኝ ሰባት ወራት ቀረኝ፣ ጊዜው ቀላል ሄደ- በጣም ነው የገረመኝ። አንቺ ቆይተሻል እዚሁ አርጅተሻል፣ ስሰጥ አስተያየት ስቸራልና ቆቴን ኖ ኖ ኖ የዛሬ ሳምንት ነው ያከበርኩ ልደቴን አርባ ሻማሮቼ ሀያኛ ዓመቴን። ሰው ሁሉ በኔድሜ ግራ እኮ ተጋባ፣ አንደሬች ነበርኩኝ እዚህ ሀገር ስገባ። እሱስ ያስታውቃል ያስታውቃል ፊትሽ ደምግባትሽ ከቁጥሩ ይልቅ ወልቷል ልጅነትሽ።

ስልኩን ተቀ ያለን አይኗኗን እያየው አንተንድ አርድ ከፍት እኔ እደውላለሁ፣ ሚስኮል ብቻ አርግልኝ። የእኔ ስልክ አቦ ነው። አቦ ክፉኛ በሆነ በአቦ ምች ተመታ ተውለበለባለች። ትሬን ውስጥም ገብታ የፈረደበትን የአቦ ስልክ አውጥታል። እኔም አውለበለብኩ እሷን ተከትዬ ሰሌዳ አይጠፋ መምህር መስዬ። ለካስ የሚያስፈልጋት አቦ ስልክ ሳይሆን በአቦ የወጣ አቦ ጸበል ይሆን ብዬ አሰብኩና አሁ ትውቁ ገና መች ብዙ ቤት ምና ከትሬን የገባው ብቻዬን አውርቼ እያጠቆርኩ ልሄድ ኮንትሮል አይቼ እየተደዋወልን በሌሎቹ ቀናት ፍቅርን አደራ ነው፣ ለሃያ ሳምንታት ደስ ብሎኝ አምሽቼ አርብ ማታ መታ ቅዳሜ ፌሽታ ነው ቀኑ ሙሉ ደስታ ውስጤ ተረብሾ ልቤ እየመታ ቀፍልኛል ደግሞ ስትሄድ ውድ ማታ። እንዲ እንዲ እያለ እንዲ እንዲ እያለ የሆነ ጊዜ ላይ ችግር ተፈጠረ፣ ስልኬ ካቸዎቹ ቀናት ተቆጠረ። ምን ሆነ ይሆን ብዬ ተጨነኩኝ። በተደጋጋሚ ሚስኮል አደረግኩኝ። ዝግ ሆኖብኝ ስልኳ ስልክ እያስከፍተኝ ከአስር ፍራንኩ ላይ ስልሳ ራፐን ቀረኝ። ይሄ አቦ ስልኳ ባንዴ ሙን አደረገኝ። ወደ ጄኔ በረርኩ ነገሩን ላጣራ፣ ቢሆንልኝ ሻማ ባይሆን ቀይ ላበራ። ብዙም አልዘገየው መጣውኝ ፈጥኜ ከቡድቅ ቦተራ ላይ አንድ ፍኝ ዘግኜ ለካስ ልጅነቷ እድሜዋ ገስግሶ ይዟት የነበረው ልጓም ተበጥሶ ልክ እንደ ቻለንጀር በአንዴ ተተኩሶ አለፈችው አሉ የግላይ ሰበኑ በአንዴ ተሻገረች ሃያ ምናምኑ ከጄኔቭ ሳንጋረን ታዲያ በምን ትምጣ? ደግሞ እንደገና ሌላ ቦል ይወጣል። በዛ ላይ ሽ በዛ ላይ ሸሚያዛት እድሜዋን አምታታ ለኬዝ አምስት ዓመት በእኔም አምስቱ አሽታሉ። ስልኳ ብቻ አይደለም እኔ መቼ ወቁኝ። ለካስ የአቦነመንት ቦይፍሬንድ ነበርኩኝ በአምስት ወር ጊዜ ውስጥ ተከፍያ አለኩኝ